አዳዲስ ነገሮች ስለ ማንቸስተር ዩናይትድ፣ አርሰናል እና ቼልሲ ከዝውውር ጋር በተያዘ ተሰምተዋል። እነዚህን መረጃዎች ወደ እናንተ እናደርሳለን። ማንቸስተር ዩናይትድ እና ብሬንትፎርድ መካከል ልዩነት እየተፈጠረ ነው። ብሬንትፎርድ ለብሪያን ኤምቤሞ የቀረበለትን ሁለተኛ የዝውውር ጥያቄ ውድቅ አድርጎታል። ተጫዋቹ ብሪያን ኤምቤሞ ደግሞ ለብሬንትፎርድና ለቶተንሃም ግልጽ መልእክት አስተላልፏል። በዛሬው ፕሮግራማችን ላይ እናየዋለን። አርሰናል እየተመቸው ነው። የአርሰናል ምቾት የሚመጣው ከሚፈልጋቸው የፊት መስመር ተጫዋቾች መካከል አንዱ የሆነው ቤንጃሚን ሼሽኮን ለማግኘት አሁን ሁኔታዎች የበለጠ ቀለውለታል መባሉ ነው። ቼልሲ የሐሳቡ ተሳክቷል የፍላጎቱ ሊፈጸም ከቦርሻ ዶርትሙንድ ጋር ስምምነት ላይ ደርሷል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ መልካም ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት። የደውል እንድንመለከቱን ተጫኑት። እንደዚሁም ደግሞ ሊንኩ ለሌሎች አጋሩና እንድንበዛ በተከታዮች ፕሮግራማችን ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ ምስጋናችን ይድረሳችሁን እላለን። ከልብም እናመሰግናለን። የመጀመሪያው ጉዳያችን የሚሆነው ከቼልሲ ጋር የተያያዘው ነው። ቼልሲ ያሰበው ተሳክቶለታል። የልቡ እየሞላለት ነው። ቼልሲ እንግዲህ በዚህ ክረምት የተጫዋቾች የዝውውር መስኮት ራሳቸውን ለማጠናከር ጠንካራ ስራ እየሰሩ ነው። የሚሰሩትን መስመር እየያዘላቸው ነው ከሚባሉት ክለቦች መካከል አንዱ መሆኑን አንስተናል። አሁን በቼልሲና በቦርሻ ዶርትሙንድ መካከል የአንድን ተጫዋች ዝውውር በተመለከተ ከዋጋ አንጻር ስምምነት ላይ ላይ ተደርሷል። ቼልሲ ስምምነት ላይ የደረሰው በ65 ሚሊየን ዩሮ ወይም በ555 ሚሊየን ፓውንድ ጌትንስን የራሱ ለማድረግ ነው። እንግዲህ ቼልሲዎች ይህን ጄሚ ጌትንስ የተባለውን ተጫዋች ራሳቸው ለማድረግ ከዚህ በፊት ለቦርሻ ዶርትሙንድ ሁለት ጊዜ የዝውውር ገንዘብ ይዘው ቀርበው አነጋግረው ነበር። በሁለቱም አጋጣሚዎች ቦርሻ ዶርትሙንድ ተጫዋቹን በዚህ ዋጋ አንሸጥም ብሎ የቼልሲን ጥያቄ ውድቅ አድርጎት ነበር ነበረ። አሁን ግን የጀርመኑ ተነባቢ ጋዜጣ ቢልድ እንዳስነበበው ከሆነ በከፍተኛ ደረጃ ትልቅ አቅም አላቸው ከሚባሉት ተጫዋቾች መካከል አንደኛው የ20 ዓመቱ ጄሚ ጊተንስን ቼልሲ ለማስፈረም ለሶስተኛ ጊዜ ያቀረበውን ጥያቄ ቦሩሺያ ዶርትሙንድ ይሁን ብሎ ተቀብሏል። 65 ሚሊየን ዩሮ ወይም 555 ሚሊየን ፓውንድ ቼልሲ ይከፍላል። ተጫዋቹ ወደ ስታንፎርድ ብሪጅ ያቀናል ተብሎ ይጠበቃል። ይሄ የሚሆነው ግን የዓለም የክለቦች ዋንጫ ከተጠናቀቀ በኋላ ነው። በቦሩሺያ ዶርትሙንድ እና ቼልሲ የዓለም ዋንጫ ተሳትፏቸው ካጠናቀቁ በኋላ ተጫዋቹ ወደ እንግሊዝ ይመለሳል ተብሎ ነው የሚጠበቀው። በዜግነትም እንግሊዛዊ ነው። እንግዲህ እንደነዚህ ያሉ መረጃዎች ሲወጡ በሁለቱ ተዋዋይ ወገኖች ማለትም በቦርሻ ዶርትሙንድና በቼልሲ መካከል ከዚህ በፊት የነበሩት ልዩነቶች እንዲጠቡ ተደርገዋል ነው እነዚህን ልዩነቶች እንዲጠቡ ሲደረጉ ቼልሲ ጊተንስን ማስፈረም ለምንድን ነው የፈለገው? ምንድን ነው ከዚህ ተጫዋች ኤክስፔክት የሚያደርገው ነገር የሚለውን ስንመለከት የመጀመሪያው ነገር ቼልሲ ይፈልግ የነበረውን በግራ መስመር የሚጫወት ባለቀኝ ግር ተጫዋች አግኝቷል። አሁን እዚህ ላይ በግራ መስመር የሚጫወት ባለቀኝ እግር ስንል ያነበሩት አማራጮች እነማን ናቸው? ከነበሩት አማራጮች ሁሉ ጊተንስን ምን ይለየዋል ያልን እንደሆነ የመጀመሪያው የተወደደለት ነገር ወይም ተፈላጊነቱን ያሳደገው ነገር ቨርሳትሊቲው ነው። በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። ስለዚህ ይሄ ለአሰልጣኝ ማሬስካ አማራጭን ስለሚያሰፋላቸው ይህንን የአማራጭ መስፋት ደግሞ ማሬስካ ስለወደዱት ነው ወደ ቼልሲ ባለስልጣናት ጫና አሳድረው የተጫዋቹ ዝውውር እንዲጠናቀቅ የሰሩትና እየተሳካላቸው የሆነው። ከዛ በተጨማሪ ግን ጄሚ ጊትንስ በጣም ትልቁ ኳሊቲው አታኪንግ ፍሌሩ በጣም ቆንጆ ነው፣ ወይም በማጥቃት እንቅስቃሴው ላይ ያለው አስተዋጽኦ ጎል የማስቆጠር ለጎል የሚሆኑ ኳሶችን አመሻሽቶ የመስጠት አስተዋጽኦ በጣም በጣም በጣም ትልቅ የሚባል ነው። እና ከቼልሲ በተጨማሪ ሌሎች የአውሮፓ ትልልቅ ክለቦችም በተጫዋቹ ላይ ፍላጎት እንዲያሳድሩ ያደረጋቸው አንደኛው ምክንያት በዚህ በማጥቃት እንቅስቃሴው ላይ ያለው ደማቅ የሚባል ተሳትፎ ነው። ለመንገር ያህል አስራ ሁለት ጎሎችን ባለፈው የውድድር ዓመት ለቦርሻ ዶርትሙንድ አስቆጥሯል። አምስት ለጎል የሚሆኑ ኳሶችንም ሰጥቷል። በአጠቃላይ ጄሚ ጊተንስ ለቦርሻ ዶርትሙንድ በ2425 የውድድር አመት 48 ጨዋታዎችን ነበር የተጫወተው። በእነዚህ ጨዋታዎች ላይ ነው እንግዲህ 12 ጎል ማስቆጠርና አምስት ለጎል የሚሆኑ ኳሶችን አመቻችቶ የመስጠት ጉብዝና ላይ እየተገኘው ጊተንስን በተመለከተ እንግዲህ የስታንድ አውት ፐርፎርመር ነው ነው የሚባለው። በተለይ የበቃ አስተዋጽኦ የበቃ ፐርፎርማንስ በሜዳ ላይ የሚያሳየው እንቅስቃሴ በሜዳ ላይ የሚያሳየው ውጤታማነት በጣም ትልቅ ነው። ይህንን በቡንደስ ሊጋው ላይ አሳይተዋል። ይህንን በአውሮፓ ቻምፒዮንስ ሊግ ላይም በተጠናቀቀው የ2425 የውድድር ዓመት አሳይተዋል። በነገራችን ላይ ይህንን ተጫዋች የራሱ ለማድረግ ቼልሲ ጥረት በሚያደርግበት ሰዓት ላይ መጨረሻ ላይ የመጣው ፈተና ባየር ሚውኒክ ይህንን ተጫዋች ማቆየት በቡንደስ ሊጋው ፈልጎ እንቅስቃሴ ማድረግ መጀመሩ ነበረ። ይህን ተጫዋች መውሰድ ባየር ሚኒክ ያቀረበውን ጥያቄ ወይም ወደ ቼልሲ ተጫዋቹ ሊያደርግ የነበረውን ዝውውር ባየር ሚኒኮች ሃይጃክ ሊያደርጉበት ሲሉ ያንን ጭምር ተቋቁሞ ነው ቼልሲ ተጫዋቹን የራሱ ለማድረግ የሰራው ስራ ውጤታማ የሆነለት እንደነዚህ ያሉ የዝውውር ስምምነቶች እንግዲህ መጨረሻ ላይ ከመጠናቀቃቸው በፊት በሁለቱ ክለቦች መካከል የሚቀሩ መጠነኛ ነገሮች ይኖራሉ። አንደኛው በዝውውር ዋጋው ላይ ተስማምተዋል፣ አዶንስ የሚባለው ነገር ላይ ተስማምተዋል። ከዚህ በኋላ ቦርሻ ዶርትሞንድ ለጌተንስ የሚሰጠው ፈቃድ አለ። ሂድና ከቼልሲ ጋር የሕክምና ምርመራ ድርግ፣ ከራስ ጋር ፐርሰናል ተርሞችን ተነጋገር ነው። በሚገርም ሁኔታ ግን በቼልሲና በጌተንስ መካከል አስቀድሞ በተነገረ መረጃ የሁለቱ ፍላጎት አንድ ላይ መሆን ነው። ጌተንስም ቼልሲን መቀላቀል ይፈልጋል። ቼልሲም ራሳቸው እንዳሰቡት የሚፈልጉትን ተጫዋች አግኝተዋል እና ይሄ ልጅ እንዲያመልጣቸው ከእጃቸው እንዲወጣ አይፈቅዱም ተብሎ ነው እየተገለጸ ያለው። ቼልሲን ካነሳን በቼልሲና በማንቸስተር ዩናይትድ መካከል ፉክክር ሊያስነሳ የሚችል አንድን መረጃ እዚሁ ላይ እናክል። ማንቸስተር ዩናይትድ አንድሬ ኦናናን ማቆየት አይፈልግም። አንድሬ ኦናናን መሸኘት ሲያስብ የሚያማርጣቸው ግብ ጠባቂዎች አሉ። ከነዚህ ግብ ጠባቂዎች መካከል አንዱን ቼልሲ እኔ የምፈልገዋለሁ ብሎ ፉክክር ውስጥ ገብቷል። ኤሚሊያኖ ማር ማርቲኔዝ ነው። ኤሚሊያኖ ማርቲኔዝን የሚፈልጉ ክለቦች ብዙ ናቸው። እንግዲህ ከአስቶንቪላ ጋር ያለውን ነገር ከዚህ በላይ እንዲሄድ አይፈልግም ኤሚሊያኖ ማርቲኔዝ። አስቶንቪላም ግብ ጠባቂውን ለመሸኘት ከፈላጊ ክለቦቹ ጋር እንዲቀላቀል ለመፍቀድ ችግር የለበትም። ስለዚህ በአስቶንቪላና በክለቦቹ መካከል የሚኖር ድርድር፣ ልጁ ልቡ ወረደ ከቪላ መውጣት ስለፈለገ ከባድ ይሆናል ተብሎ አይጠበቅም። ግን በጣም በሚገርም ሁኔታ ይሄ ተጫዋች መቀላቀል የሚፈልገው ማንቸስተር ዩናይትድን ነው። አሁንም ደግሞ ደጋግሞ የሚያነሳው የማንቸስተር ዩናይትድ መሆን፣ በኦልትራፎርድ መጫወት፣ የማንቸስተር ዩናይትድን ማሊያ መልበስ ዋነኛ ፍላጎቴ ነው ይላል። ይሄ ጠንካራ ፍላጎት ስላለው በተደጋጋሚ የሚለው ከአትሌቲኮ ማድሪድ ጥያቄ እየቀረበ ነው ወይም አትሌቲኮ ማድሪድ ፍላጎት አሳይተዋል። ከአትሌቲኮ ማድሪድ በተጨማሪ ደግሞ አሁን ቼልሲ ግብ ጠባቂውን የራሱ ለማድረግ ከፍተኛ ጥረት ማድረግ ጀ እንደነዚህ ያሉ ትልልቅ የሚባሉ አማራጮች እየመጡለትም ቢሆን ግን ማንቸስተር ዩናይትድን መቀላቀልን የሚያክል ነገር የለም ባይ ነው። ኤሚሊያኖ ማርቲኔዝ። ስለዚህ ማንቸስተር ዩናይትድ የእውነት አምርሮ ለምሳሌ ትናንትና ስናነሳ የነበረው የኮስታ ጉዳይ አለ። አሁን ደግሞ የምንለው ቼልሲ መግባቱ ማንቸስተር ዩናይትድን የበለጠ ሊያነቃው ይችላሉ ወይ? ኮስታ በጣም ትልቅ ግብ ጠባቂ ነው። በእድሜም ደግሞ ከኤሚሊያኖ ማርቲኔዝ የሚያንስ ነው። ስለዚህ ኤሚሊያኖ ማርቲኔዝ 33 ዓመት ነው፣ ያኛው 25 ዓመት ነው። ያ ባለፉት አራት ዓመታት ለፖርቶ የመጀመሪያ ተሰላፊ ብቻ የሆነ ያለምንም መቀየር ትልቅ አስተዋጽኦ የሰጠ ነው ለፖርቹጋል ብሔራዊ ቡድንም ያለውን ጎብዝና ትናንትና ስንነግራችሁ ነበር። እና ቼልሲ በረኛ ይፈልጋል። አሁን እጁ ላይ ባለው በረኛ ደስተኛ አይደለም። ስለዚህ እንደነዚህ ያሉ ግብ ጠባቂዎችን ማየት ሲጀምር ልቡ ሙሉ በሙሉ ኤሚሊያኖ ማርቲኔዝ ላይ አርፏል። ኤሚሊያኖ ማርቲኔዝ ምርጥ ግብ ጠባቂ ስለሆነ ብቻ ሳይሆን ከኋላ እንደ ግብ ጠባቂ በሚገኝበት ቦታ ላይ ሆኖ ተከላካዮቹ ላይ የሚያሳድረው ተጽዕኖ፣ ቡድን የመምራት አቅሙ፣ ኤክስፒሪንሱ እነዚህ ሁሉ ነገሮች የአሸናፊ ሜንታሊቲው እነዚህ ሁሉ ነገሮች በጣም በጣም በጣም ተፈላጊ አድርገውታል። እና ቼልሲ ግብ ጠባቂ ላይ ያለበትን ክፍተት ኤሚሊያኖ ማርቲኔዝን በማስፈረም የሚሞላው ከሆነ አስፈሪ ገጽታን እየተላበሰ ይመጣል፣ ይበልጥ ማለት ነው ቼልሲ። ግን ይሄ የሚሆነው ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ለማግኘት ጥረት የማያደርግ ከሆነ ነው። ማንቸስተር ዩናይትዶች ጥረት ካደረጉ አበቃ፣ ምንም ጥያቄ የለውም። ግብ ጠባቂው የማንቸስተር ዩናይትድ መሆንን የበለጠ ይፈልገዋል። ከማንቸስተር ዩናይትድ ጋር ተያይዞ ትላንትና እነ ስካይ ስፖርት ሰበር ዜና ብለው ይዘው የወጡት ብሬንትፎርድ የማንቸስተር ዩናይትድን ሁለተኛ የብሪያን ቤሞን የዝውውር ጥያቄ ውድቅ አደረገ ብለው ሰበር ዜና ይዘው ወጥተው ነበረ። ይሄ ሰበር ዜና እንግዲህ ማንቸስተር ዩናይትድ ደጋፊዎችን ያሳዘነ ነገር ግን ደግሞ በክለባቸው አሁንም ተስፋ እንዳልቆረጡ እንዲናገሩ ያስገደደ ነበር። በእርግጥም በማንቸስተር ዩናይትድ እና በብሬንትፎርድ መካከል ትላንትናም ውድቅ ከተደረገ በኋላ ድርድሮች ቀጥለዋል። በሁለቱ ክለቦች መካከል ያለው ልዩነት አሁንም ቀጭን፣ አሁንም በጣም ጠባብ ነው። ከዚህ በፊት በቤዝ ትራንስፈር ፊው ላይ ምንም ልዩነት የላቸውም። የሚኖረው ልዩነት አድኦንስ ላይ ነው። ያ ማለት በቀጥታ ለተጫዋቹ ዝውውር የሚከፈል ክፍያ እና ብሪያን ምቤሞ በማንቸስተር ዩናይትድ ቤት ውስጥ በሚኖረው ቆይታ ላይ የተመሰረተ ተጨማሪ ክፍያ ላይ ነው ድርድር የሚደረገው። በመጀመሪያው ለዝውውር በሚከፈለው ክፍያ ላይ ልዩነት የላቸውም ሲባል ነበር ። እዛ ላይ ስምምነት ላይ ደርሰዋል ሲባል ነበረ። በአጠቃላይ ግን ማንቸስተር ዩናይትድ ለብሪያኔም ቤሞ ዝውውር መጀመሪያ 55 ሚሊዮን ፓውንድ አቅርቦ ነበረ። 45 ሚሊዮን ፓውንድ በቀጥታ የሚከፈል፣ 10 ሚሊዮን ፓውንድ ደግሞ ብሪያኔም ቤሞ በዩናይትድ በሚሰጠው አገልግሎት ላይ የተመሰረተ ተጨማሪ ክፍያ እንዲሆን ነበር ማንቸስተር ዩናይትድ ሀሳብ አቅርቦ የነበረው ያ ያንን ብሬንትፎርድ ወዲያው ውድቅ አደረገ። ማንቸስተር ዩናይትድ ተረጋጋ። የተወሰኑ ጊዜያቶችን ወሰደ፣ አሰበ፣ አወጣ አወረደና ሁለተኛውን የዝውውር ሂሳብ ለብሬንትፎርድ አቀረበ። 55 ሚሊዮን ፓውንድ የነበረውን ወደ 62.5 ሚሊዮን ፓውንድ አደረሰው፣ አሳደገው። ይሄ ማለት ማቲያስ ኩኛን ከወልቨርሃምፕተን ወንደረርስ ሲያስፈርም የከፈለውን ዋጋ ወይም ለመክፈል የወሰነውን የገንዘብ መጠን ለብሬንትፎርድ ልስጣችሁ አለ እናንተ በምትኩ ብሪያኔን ቤሞን እንደ ወስድ ፍቀዱ በሚል ይህን ጥያቄ ሲያቀርብ፣ እንግዲህ የማንቸስተር ዩናይትድ 55 ሚሊዮን ፓውንድ በቀጥታ ለዝውውር የሚከፈል 75 ሚሊዮን ፓውንድ ደግሞ ጉርሻ ይሆናል ማለት ነው። የልጁን ውጤታማነት የልጁን የማንቸስተር ዩናይትድ ተሳትፎ ከግምት ውስጥ በማስገባት ለብሬንትፎርድ የሚጨመር ገንዘብ ነው። ይህንን ማንቸስተር ዩናይትድ ካቀረበ ከቀናት በኋላ ትናንት ማምሻውን ብሬንትፎርድ የለም፣ ይህንንም አልቀበልም አለ ያንሳል፣ አለ ነው እንግዲህ፣ እነሱ የሚሉት እስከ 65 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትድ ሊሰጠን ይገባል ነው። ከ65 ሚሊዮን ፓውንድ በታች ያለውን ክፍያ ላለመቀበል ወስነዋል ማንቸስተር ዩናይትዶች። ይህንን የብሬንት ፎርድ ፍላጎትን ለመሙላት ወይም በሌላ መንገድ ብሬንትፎርድን ለማግባባትና ብሪያን ኤምቤሞን የራሳቸው ለማድረግ አሁንም ስራ ላይ ናቸው። ይሄ የብሬንትፎርድና የማንቸስተር ዩናይትድ የመለያየት ዜና ተደርጎ ሊነገር ገባውም ይላሉ የስካይ ስፖርት እና ዘ አትሌቲክ ላይ የሚጽፉ ሰዎች። ሌላ በጣም ትልቁ የሚባለው ዜና ትናንት ብሬንትፎርድ የኤምቤሞን ዝውውር አልቀበልም አለ፣ ገንዘቡ ያንሰኛል አለ ከሚለው ሰበር ዜና ባልተናነሰ ሌላ የወጣው ትልቁ መረጃ ብሪያን ኤምቤሞ ግልጽ መልእክት ለብሬንትፎርድና ለቶተናሞት ስፐርስ እያስተላለፈ መሆኑ ነው። እንግዲህ የኤምቤሞ መልእክት ለብሬንትፎርድና ለቶተናሞት ስፐርስ ቀላል ነው። በዚህ ክረምት የተጫዋቾች የዝውውር መስኮት ብሬንትፎርድን ለቅቄ የምወጣው ማንቸስተር ዩናይትድን የምቀላቀል ከሆነ ብቻ ነው አለበለዚያ በዛው በብሬንትፎርድ መቆየት እፈልጋለሁ የሚል ነገር ነው የተናገረው። ስለዚህ በብሬንትፎርድ የማልቆይ ከሆነ የምወጣው ማንቸስተር ዩናይትድን ለመቀላቀል ከሆነ እና ከሆነ ብቻ ነው። ይህንን መልእክት ለብሬንትፎርድ ነው፣ ባለቤቱ ለሆነው ክለብ፣ ይሄንን መልእክት ለቶተንሃም ነው። ለቶተንሃም መልእክቱ የተላከበት ዋነኛው ምክንያት ከማንቸስተር ዩናይትድ በተጨማሪ ተጫዋቹን ለማስፈረም ብሬንትፎርድን እያነጋገረ የሚገኘው ቶተንሃም ሆትስፐርስ ስለሆነ ነው። ስለዚህ ቶተናም እንዲህ እየተባለ ኤምቤሞን የራሱ ለማድረግ ከዚህ በላይ ይጥራል ተብሎ አይጠበቅም። ከዚህ በላይ የማይጥር ከሆነ ደግሞ ለማንቸስተር ዩናይትድ ጫና አልባ ድርድር ያደርጋል ማለት ነው ከብሬንትፎርድ ጋር። ብሬንትፎርድም ልጁ ማንቸስተር ዩናይትድን ብቻ መቀላቀል እንደሚፈልግ ከተናገረ ድርድራቸውን ማጥበቅ የሚገባቸውና የሚያዋጣቸው ከማንቸስተር ዩናይትድ ጋር እንደሆነ እንዲያምኑ ያስገድዳቸዋል ማለት ነው። ስለዚህ የማንቸስተር ዩናይትድ የዝውውር ጥያቄ ውድቅ ከመደረጉ በላ በጣም በላይ የብራያን ኤምቤሞ ማንቸስተር ዩናይትድን የምቀላቀል ከሆነ ብቻ ነው ብሬንትፎርድን ለቅቄ የምወጣው የሚል ጠንካራ እና ግልጽ መልእክት ማስተላለፉ ለማንቸስተር ዩናይትድ የሚበጅ ወሬ ይመስለኛል። እንግዲህ ስለ ብሪያን ምቤሞ የተወሰኑ ነገሮችን ለማስታወስ ያህል ባለፈው የውድድር ዓመት ሀያ ጎሎችን በፕሪሚየር ሊጉ ያስቆጠረ፣ እንደዚሁም ሰባት ለጎል የሚሆኑ ኳሶችን ለጓደኞቹ ያቀበለ ነው። በነገራችን ላይ ኤክስፔክትድ አሲስት የሚባሉ አሉ። እሱ በጣም በጥሩ ሁኔታ አሲስት አድርጓቸዋል። ነገር ግን አሲስት የተደረጉ ተጫዋቾች ከሱ የተሰጣቸውን ኳስ ወደ ጎልነት አልቀየሩትም እንጂ የብሪያን ኤምቤሞ የነምበር ኦፍ አሲስት ወይም አሲስት ያደረጋቸው ኳሶች ብዛት 16 ወይም 17 ሊሆን ይገባው ነበረ ወደ ዘጠኝ የሚደርሱ አሲስቶቹ አሲስት የተደረጉ ተጫዋቾች ወደ ጎልነት ስላልቀየሯቸው ወይም ስላላገቧቸው እነዛ ኳሶች ለብሪያን ምቤሞ አሲስ ተደርገው አልተቆጠሩለትም። ይህንን አብሮ ማንሳት ይገባል። በነገራችን ላይ እንደነዚህ ያሉ ኳሶችን አመቻችተው በቃ ጨርሰው ከሰጡ በኋላ ኳስ የተሰጠው ተጫዋች ሳያገባ ቀርቶ ዘጠኝ ቁጥር ላይ መድረስ አንደኛ ደረጃ ላይ ያስቀምጠዋል። ብሪያና ኤምቤሞን መሆን የባከኑበት አሲስቶች ማለት ነው። እሱ ማድረግ ያለበትን ነገር በሙሉ አድርጓል። ተቀባዩ ግን አልጨረሳቸውም። ሁለት መቶ ሁለት ክሮሶችን ወይም ኳሶችን ያሻገረ ተጫዋች ነው። ይሄ በጣም ትልቅ ቁጥር ላይ የደረሰ መሆኑን ያሳያል። ከዛ በተጨማሪ ግን በፕሪሚየር ሊጉ ሁለት ተጫዋቾች ብቻ ናቸው ብዙ የሜዳውን ክፍል አካለው በመጫወት ከብሪያና ኤምቤሞ የሚበልጡት የሚሻሉት፣ መሐመድ ሳላ ብቻ ደግሞ በአንድ ነገር ከብሪያና ኤምቤሞ ይበልጣል። ያም የፎርም ፖይንት የሚባል አለ። በውድድር አመቱ ተጫዋቾቹ ባሳዩት የማይዋዥቅ ብቃት ሲለኩ ያልዋዠቀ ብቃት በማሳየት አንደኛ ማህመር ሳላ ነው። ያልዋዠቀ ብቃት በማሳየት ሁለተኛ ብሪያን ኤምቤሞ ነው። በነገራችን ላይ ሀያ ሰባት የጎል አስተዋጽኦ አለው። ሀያ አግብቷል፣ ሰባት ለጎል የሚሆኑ ኳሶችን ሰጥቷል። እነዚህ የእሱ ሀያ ሰባት የጎል ተሳትፎች ብሬንትፎርድ ሀያ ሁለት ነጥቦችን በፕሪሚየር ሊጉ እንዲያገኝ ረድተውታል። ያ ማለት በውድድር ዓመቱ ብሬንትፎርድ ካገኛቸው ነጥቦች ወይም ከሰበሰባቸው ነጥቦች አርባ በመቶ የሚሆነውን የሰበሰበው በዚህ በብሪያን ኤምቤሞ ምክንያትና ሰበብ ነው። ይሄንን ተጫዋች ነው የራሱ ለማድረግ ማንቸስተር ዩናይትድ እየለፋ የሚገኘው። ብሪያን ኤምቤሞ ከብሬንትፎርድ ጋር እስከ 2026 ድረስ የሚያቆይ ኮንትራት አለው። ነገር ግን ክለቡ ለ12 ወራት ይህንን የውሉን ስምምነት የማራዘም መብት እንዳለው ማንሳት ይገባል ወደ አርሰናል መረጃዎች እንለፍ አርሰናልን በተመለከተ አርሰናል አንድ የዝውውር ጥያቄ ውድቅ ተደርጎበታል በሌላ በኩል ደግሞ ለአርሰናል በቃ ተመቻችቶለታል ሆኖለታል ሰምሮለታል የምንላቸው መረጃዎች ናቸው ያሉት እነዚህን መረጃዎች እናንሳ አርሰናል እንግዲህ በተከላካይ ክፍሉ ላይ የማጠናከር ስራ ለመስራት ከፍተኛ ጥረት እያደረገ ነው የሚገኘው ከነዚህ ጥረቶቹ መካከል አንደኛ ሞስኩዌራ የሚባለውን የስፔን የ21 ዓመት በታች ተጫዋች በክለብ ደረጃ ለቫሌንሲያ የሚጫወተውን ልጅ በ20 ሚሊየን ዩሮ ለራሱ ለማድረግ ጥያቄ አቅርቦ ነበረ እና ሞስኩዌራን ለመውሰድ በአርሰናል በኩል ለምንድን ነው የቀረበው ይሄ ጥያቄ? ወይም 20 ሚሊየን ዩሮ ለምንድን ነው ያለው የሚለውን ነገር ስናነሳ የተጫዋቹ ከቫሌንሲያ ጋር ያለው የውል ስምምነት ላይ የውል ማፍረሻው 20 ሚሊየን ዩሮ ነው። በኋላ ግን ትላንትና ማታ ላይ የወጡት መረጃዎች የሚጠቁሙት አርሰናል ያቀረበው ከ20 ሚሊዮን ዩሮ ያነሰ ነው። ሀያ ሚሊዮን ዩሮ የውል ማፍረሻውን የሰጠው እንደሆነ ቫሌንሲያ ተጫዋቹን ለአርሰናል አሳልፎ ለመስጠት ምንም ችግር የለበትም። ወይም ደግሞ በዝውውር ሀሳቡ ሊስማማ ይችላል። ነገር ግን አርሰናል ሀያ ሚሊዮን ዩሮ ውል ማፍረሻ አለው። ይህን ልጅ ከውል ማፍረሻው ባነሰ ዋጋ ከቫሌንሲያ ጋር ተደራደረ የራሴ ማድረግ እችላለሁ በሚል እምነት ነው ወደ ድርድር ውስጥ የገባው። ይሄ ድርድር ነው የከሸፈበት ወይም ለጊዜው ሳያዋጣ የቀረው ለዚህ ነው። በቫሌንሲያ እና በአርሰናል መካከል ሁለተኛ ጊዜ ሳይወስድ ሁለተኛ ጥያቄን ያቀርባል ተብሎ የሚጠበቀው በነገራችን ላይ፣ ለአርሰናል ዘንድሮ በጣም አሪፉ ነገር የሚለያቸው ወይም ታርጌት የሚያደርጋቸው ተጫዋቾች አሉ። እነዚህ አርሰናል የሚለያቸው ተጫዋቾች በሙሉ ደግሞ አርሰናልን መቀላቀል ይፈልጋሉ። የአርሰናል ተጫዋች መሆንን እነሱም የሚመኙት ነው። ስለዚህ ሀያ ሚሊየን ዩሮ ከፍሎ ተጫዋቹን የራሱ ለማድረግ አርሰናል ብዙ ይቸግረዋል ተብሎ አይጠበቅም። ምክንያቱም አርሰናል አቅርቦታል በሚባለው ዋጋና ቫሌንሲያ ይገባኛል በሚለው ዋጋ መካከል የአንድ የሁለት ሚሊየን ዩሮ ብቻ ነው ልዩነት ያለው። ይህንን ሞልቶ አርሰናል ሀሳቡን ያሳካል ተብሎ ነው የሚጠበቀው። ለጊዜው ግን አርሰናል ለሞስኩዌራ ዝውውር ያቀረበው ጥያቄ በቫሌንሲያ ውድቅ ተደርጓል። ሳይውል ሳያድር ሁለተኛውንና ቫሌንሲያን ይሁን የሚያስብለውን ሀሳብ ይዞ ይቀርባል ተብሎ ይጠበቃል። ሁለተኛው የአርሰናል መረጃ ከኢዜ ጋር የተያዘ ነው። እንግዲህ አርሰናል ራሱን በማጥቃት እንቅስቃሴ ወይም በማጥቃት ክፍል ይበልጥ ለማጠናከር ከሚያስባቸው ተጫዋቾች መካከል አንደኛው የኢዜን ዝውውር መጨረስ ነው። ይህ ልጅ በፕሪሚየር ሊጉ በጣም ራሱን መግለጥ የቻለ ተጫዋች ነው። የፕሪሚየር ሊጉ ልምድ አለው። የውል ማፍረሻው 68 ሚሊዮን ፓውንድ ነው። በተጠናቀቀው የውድድር ዓመት በኤፍ ኤ ካፕ ክሪስታል ፓላስ ማንቸስተር ሲቲን ሲያሸንፍ ጎል ያስቆጠረ ነው። 2425 ተመችቷል። ይዟቸዋል ከሚባሉ ተጫዋቾች መካከል አንደኛው ኢዜ ነው። የፕሪሚየር ሊጉ ተከታታዮች፣ የአርሰናል ደጋፊዎችም ስለ ኢዜ እነሱም ሊመሰክሩ የሚችሏቸው በጣም ብዙ ነገሮች አሉ። ስለዚህ የፊት መስመሩን ለማጠናከር አርሰናል በተለይ ደግሞ ሮድሪጎን ከማስፈረም ይልቅ ኢዜን ማስፈረም ይሻላል። ለሮድሪጎ የምንጠየቀው የዝውውር ሂሳብም ሆነ ተጫዋቹ ይገባኛል የሚለው ሳምንታዊ ደሞዝ ተጫዋቹን የማግኘት እድላችንን ጠባብ ያደርገዋል የሚል አመለካከት የሚል አረዳድ በአርሰ የአርሰናል ሰዎች ዘንድ ተይዟል። ለዚህ ነው የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከኢዜ ተወካዮች መካከል አንዱን አግኝተው ማነጋገር የጀመሩት። በርካሽነቱ በፕሪሚየር ሊግ ባለው ልምድ በፕሪሚየር ሊግ ባሳየው ውጤታማነት ወይም ምርጥ ብቃት ኢዜ ለአርሰናል የሚስማማ ተጫዋች ነው። ስለዚህ በ68 ሚሊዮን ፓውንድ ይህንን ልጅ ማግኘት እየቻለን ዘጠናና ሰማንያ ሚሊዮን ለሮድሪጎ ዝውውር የምንከፍልበት እንደገና ደግሞ በዛም ከፍለን ብናገኘው የ300 ሺህ ፓውንድ የሳምንታዊ የደሞዝ ክፍያ የሚጠይቅ ተጫዋች ነው ሮድሪጎ። ስለዚህ ኢዜ በጣም የተሻለው አማራጭ ነው በሚል ይህንን ተጫዋች ከቶተናም መንጋጋ ፈልቅቆ ለመውሰድ ቶተናም በጣም በጥሩ ሁኔታ እየተከታተለው ያለው ከክሪስታል ፓላስ ጋር እየተደራደረ የሚገኝ ክለብ ነው የኢዜን ዝውውር ለመጨረስ። ምክንያቱም በብራያን ኤምቤሞ ተስፋ ቆርጧል። ልጁ ማንቸስተር ዩናይትድን መቀላቀል ነው የምፈልገው ስላለ ኢዜን ማግኘት ለቶተናም ምንም ምንም በቃ ሌላ አማራጭ የሌለው ጉዳይ ነው። ስለዚህ የዚህን ተጫዋች ዝውውር አርሰናል ገብቶበታል ስንል አምርሮ ይዞታል ነው። አንድሪያ ፔርታ በተግባር የተጫዋቹን ወኪል አግኝተው አነጋግረዋል። የመጀመሪያው ዙር ውይይታቸው በጥሩ መስመር እየተከናወነ ነው። እንግዲህ ለዚህ ማለዳ ለአርሰናል ደጋፊዎች በጣም አሪፉ ዜና የሚመስለኝ ከቤንጃሚን ሼሽኮ ጋር የተያያዘው እና አሁን የምንነግራችሁ መረጃ ነው። ቤንጃሚን ሼሽኮን አርሰናል ለረጅም ጊዜ ሲከታተለው ነበረ። የአርሰናል የዝውውር ስትራቴጂ የሚፈልጋቸውን ተጫዋቾች ቀረብ ብሎ ያነጋግራል፣ ከክለቦቹ ጋር ይደራደራል፣ የክለቦቹን ሀሳብ ያዳምጣል፣ የራሱን ሀሳብ ይነግራል። ከዛ ተወት ያደርግና ሌሎች አማራጭ የሚላቸውን ተጫዋቾች ሄዶ ደግሞ ያነጋግራል። እዛም ላይ በተመሳሳይ የእነሱን ሀሳብ ሰምቶ የራስን ብ ገልጦ ደግሞ ዛንትቶት ይመጣል። በነዚህ ሂደቶች ላይ አርሰናል የተረዳው ነገር አርቢ ላይፕሲች ለቤንጃሚን ሼሽኮ ዝውውር ሊከፈለኝ ይገባል የሚለው ከ68 ሚሊየን ፓውንድ እስከ 85 ሚሊየን ፓውንድ ድረስ ነው ብሎ ያምናል። ይሄ የአርቢ ላይፕሲች አቋም ነው። አርሰናል ይህንን ሚት ለማድረግ ወይም በአርቢ ላይፕሲጅ የሚጠየቀውን የዝውውር ሂሳብ ለመክፈል እያቅማማ ነው። ከዛ በኋላ ግን ምን መጣ? ቤንጃሚን ሸሽኮ ደሞዝ የጠየቀው ቤንጃሚን ሸሽኮ በውላችን ውስጥ ይካተትልኝ ያለው የውል ማፍረሻ ሀሳብ አርሰናልን ገፋው፣ ነገሩን ባለበት እንዲተወው አደረገው። በኋላ አርሰናል ተወና ወደ ሌሎች አማራጮች ሄደ። በቀደምም ስንነግራችሁ የነበረው እንደውም አርቴታ ራሱ ከነዚህ ከሁለቱ ከቤንጃሚን ሸሽኮ እና ከጋዮ ኮሬሽ ውጭ ያሉ አማራጮችን እንይ ብሎ ሁሊያን አልቫሬዝን ጉዳይ እንዲከታተሉ፣ ከሁሊያን አልቫሬዝ በተጨማሪ ደግሞ የአይንትራንክ ፍራንክፈርቱን ኢኪቴኬንም እንደዚሁ ከግምት ውስጥ እንዲያስገቡ መረጃ ሰጥቷቸው ነበረ። ይሄ ከሆነ በኋላ እንግዲህ ዛሬ የተሰማው መረጃ ለአርሰናል በጣም አሪፍ ነው። ምክንያቱም አርቢ ላይፕሲች ለቤንጃሚን ሼሽኮ ዝውውር ይጠይቅ የነበረውን ሂሳብ አውርዶታል ቀንሻለሁ ማለት ጀምሯል። ለዚህ ነው በጣም ብዙ ሰዎች የአርሰናልን መታገስ ዋጋ ላይ ያመጣ ነው ፍሬ ሊያፈራ ነው በጥንቃቄ ነገሮችን ማስኬዱ አለመቻ ኮሎ አርሰናልን ሊረዳው ነው የሚል መረጃን ያወጡት ከ68 እስከ 85 ሚሊዮን ፓውንድ ለዝውውሩ ፈልጋለሁ ይል የነበረውን ዋጋ 59.7 ሚሊዮን ፓውንድ አድርሶታል ተብሏል። ይሄ አርሰናልን ወደ ቤንጃሚን ሼሽኮ ይበልጥ ሊያቀርበው ይችላል ተብሎ ነው የሚጠበቀው። እንግዲህ ቤንጃሚን ሼሽኮ በሶሻል ሚዲያ በተለይ በኢንስታግራም አርሰናልን መከተል ጀምረዋል። አርሰናልን የመቀላቀል ፍላጎቱ በጣም ከፍተኛ ነው። በአርቢ ላይፕሲች እና በአርሰናል መካከል አሁን ተቀነሰ በሚባለው ዋጋ ስምምነት ላይ ለመድረስ ነገሮች የበለጠ አስቸጋሪ ይሆናል ተብሎ አይጠበቅም። እንደ አንዳንድ መረጃዎች ከሆነ ራሳቸው ቤንጃሚን ሼሽኮ እና የእሱ ወኪል አርቢ ላይፕሲችን ቀረብ ብለው አነጋግረው ነው ይሄ የዋጋ ቅናሽ እንዲመጣ የተደረገው ይላሉ። ነገር ግን የተጫዋቹ ወኪል በግልጽ የተናገረው እኛ ይሄንን አላደረግንም፣ የአርቢ ላይፕሲች ሰዎች የሚሰሩትን ያውቃሉ፣ በሚሰሩትም እንተማመናለን። እነሱ የእኛን እኛም የነሱን እያከበርን ነው የምናል እንጓዘው የሚል መረጃን ሰጥቷል። አርሰናል እየተመቸው ይመስላል። ከፍተኛ የዋጋ ቅናሽ በቤንጃሚን ሸሽኮ ዝውውር ዙሪያ ተሰምቷል። ይሄ አርሰናልን ወደ አረቢ ላይፕሲችና ወደ ቤንጃሚን ሸሽኮ በድጋሚ እየስባቸዋል ተብሎ ነው የሚጠበቀው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ወደ አዲስ መረጃዎችን ይዘን ከእናንተ ጋር ቆይታ እናደርጋለን። ስለ ስኳድ ደብስ እናነሳለን። በመደበኛው ፕሮግራማችን ላይ አርሰናል በአለፈው የውድድር ዓመት የነበረበት ትልቁ ክፍተት የተጫዋቾች ስብስቡ ጥልቀት የሌለው መሆኑ ነው። የወሳኝ የትልልቅ ተጫዋቾች መጎዳት በአርሰናል ቤት የፈጠረውን ክፍተት ስናይ ነበር 2024/25 የውድድር ዓመት። ይህን ለማስተካከል አሁን እየተሳተፉ ያሉበት ዝውውር ምን ያህል ይረዳል፣ አርሰናልንስ በ2025/26 ምን ያህል በስኳድ ደብዝ ጠንክሮ እና ይበልጥ ተደራጅቶ ይመጣል የሚለውን በዝርዝር ለማየት ጥረት እናደርጋለን። ያ አምስት ሰዓት ላይ ይጀምራል። ለእናንተ ለሁላችሁ ባላችሁበት ሰላም ይሁን። ኢትዮጵያ ለዘለዓለም ትኖር።